አንዳንድ ወጣቶች የመጀመሪያ የኩላሊት አንጻር መከለከያ በሚባል ሁኔታ ይደክማሉ። ይህ ሁኔታ ሲኖራቸው ሽንታቸውን በቀላሉ ማስወጣት ይከብዳቸዋልና የሽንት ፈሳሽ ዝቅተኛ ይሆናል። እንደዚህ ያሉ ብዙ ወንዶች በአልፋ ቦሎከር በሚባሉ መድኃኒቶች መልሶ ይሰማሉ። ግን ለማይሰሙ የቀሩት ደግሞ አዲስ የሆነ ሂደት አለ ለእነሱ የሚረዳቸው ችግራቸውን ሳያደርስ የሚያስተካክልና በወንዶች የዝዝብ መውጫ ሂደት ላይ አዲስ ችግር ሳይፈጥር አሁን እንደምታዩት ለእነዚህ ወንዶች የሚደረገው ቀዶ ህክምና ሂደት የኩላሊት አንጻር መቁረጫ ተብሏል። እና አዲስ የሆነ የዝርዝር መውጫን የማይጎዳ የኩላሊት አንጻር መቁረጫ ሂደት አለ። ይህም መከለከያውን ሲያስወግድ የዝርዝር መውጫ ሂደቱን ሳይጎዳ ሊደረግ ይችላል። ይህ ሂደት ጥሩ እና የሚቆይ ውጤት ይሰጣል። ማካሄዱም ቀላል ነው። በአጭር አጠቃላይ የማስተናፈቂያ መድኃኒት በተሰጠ ጊዜ ወደ 15 ደቂቃ ያህል ይወስዳል። ታካሚውም በተለምዶ በዚያች ማታ ወይም ቀጣዩ ጠዋት ወደ ቤቱ ሊመለስ ይችላል። ለነዚህ ወጣቶች ወንዶች ወይም እንኳን ለወጣት ወንዶች ልጆች ለብዙ ወራት ወይም ዓመታት ከመጨረሻ ህክምናቸው በፊት የመሽከርከር ችግር ቢኖራቸው በግልጽ ሁኔታ ህይወታቸውን ለመቀየር ይችላል።